ሊጠናቀቅ አምስት ጨዋታዎች ብቻ የቀሩት የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ የተለያዩ ክስተቶችን እያስመለከተን ይገኛል። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ጅማሬውን በምስራቋ ምስራቋ ከተማ ድሬዳዋ ያደረገው የ2017 የኢትዮጵያ ፕሪሚየር ሊግ ገና ከጅምሩ የተለያዩ ክስተቶችን አስመልክቶን አሁንም እነዛ ክስተቶች አሁንም በድጋሚ እየተመለከትናቸው እንገኛለን። ከነዚህ መካከል በዋነኝነት የዳኝነት ችግሮች አሁንም በጎላ ሁኔታ ማለት ይቻላል በጨዋታዎች እየተጸባረቁ የሚገኙበትን ሁኔታ እየተመለከትን እንገኛለን። ኢትዮጵያ ንግድ ባንክም ከዳኝነት ጋር በተገናኘ ቅሬታ ማቅረቡ ተሰምቷል ማለት ነው። እንግዲህ 31ኛ ሳምንት የኢትዮጵያ ፕሪሚየር ሊግ አረብ ግንቦት 15 ቀን ወደ ጨዋታ መመለሱ አይዘንጋም። በዚህ መሰረት እንግዲህ አዲስ አዳጊ ክለቦችን ውሎ አሉ አዲግራት ዩኒቨርሲቲን ከአርባ ምንጭ ያገናኘ ጨዋታ ዘጠኝ ሰዓት ላይ ማለት ነው አንድ አቻ በሆነ ውጤት ሲጠናቀቅ የሳምንቱ ታላቅ ጨዋታ ሁለት ክለቦችን በተለይም በዘንድሮ ዓመት ሻምፒዮን ለመሆን ብርቱ ፉክክ እያደረጉ የሚገኙትን ኢትዮጵያ ቡናን ከኢትዮጵያ መድን ያገናኘው ጨዋታ ደግሞ በኢትዮጵያ ቡና አንድ ለባዶ አሸናፊነት ተጠናቋል ማለት ነው። እንግዲህ ኢትዮጵያ ቡና ነጥቡንም ያጠበበበትን ውጤት ነው ማስመዝገብ እየቻለው እንግዲህ በሁለቱ ክለቦች የስድስት ነጥብ ልዩነት ብቻ ነው ያለው ማለት ነው። እንግዲህ ሌላው ድሬዲዋ ከተማን ከባህር ዳር ያገናኘው ጨዋታ ደግሞ በድሬዲዋ ከተማ ሁለት ለአንድ አሸናፊነት ሲጠናቀቅ፣ ሌላው ደግሞ ታላቅ ጨዋታ ቅዱስ ጊዮርጊን ከሲዳማ ቡና ያገናኘው ጨዋታ በሲዳማ ቡና አንድ ለባዶ አሸናፊነት ሲጠናቀቅ፣ ሌላው ሀዲያ ሆሳዕናን ከኢትዮ ኤሌክትሪክ ያገናኘው ጨዋታ ደግሞ አንዳቻ እየተጠናቀቀ ውጤት ነው። ሌላው ኢትዮጵያ ንግድ ባንክን ከአዳማ ከተማ ያገናኘው ጨዋታ በአዳማ ከተማ ሁለት ለባዶ አሸናፊነት እየተጠናቀቀ ጨዋታ ነው ማለት ነው። እዚህ ጨዋታ ላይ እንግዲህ ንግድ ባንክ ዳኞች በድለውኛል ያለ አግባብ ውጤት ማሳልፈው ሰጠዋል በማለት ቅሬታ ማቅረቡን ተገልጿል። ማለት ነው። ሌላው ወላይታ ዲቻን ከመቻል ያገናኘው ጨዋታ ይህም ጨዋታ አንዳቻ ሲጠናቀቅ፣ በትግራይ ደርቢ መቀሌ ሰባእንደርታን ከሱልሽሪ ያገናኘው ጨዋታ ደግሞ በመቀሌ ሰባ እንደርታ ሁለት ለአንድ አሸናፊነት ሲጠናቀቅ፣ የሳምንቱ የመጨረሻ ጨዋታ ሐዋሳ ከተማን ከፋሲል ያገናኘው ጨዋታ ደግሞ አንዳቻ የተጠናቀቀ መራ ግብር ነው ማለት ነው። እንግዲህ እስከ 31ኛ ሳምንት ያለውን የኢትዮጵያ ፕሪሚየር ሊግን ስንመለከት ኢትዮጵያ መድን 29 ጨዋታዎችን በማድረግ 60 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ሲቀመጥ ኢትዮጵያ ቡና ሙሉ 29 ጨዋታ በማድረግ ማለት ነው 54 ነጥቦችን በመሰብሰብ ሁለተኛ ባህር ዳር ከተማ አርባ ስምንት ነጥቦችን በመሰብሰብ ሶስተኛ። እንግዲህ ባህር ዳር ከተማ በተደጋጋሚ በተለይ ያደረጋቸውን ጨዋታዎች በመሸነፍ እንዲሁም ደግሞ አቻ በመውጣት እንጂ ከኢትዮጵያ ቡና የመብለጥ እንዲሁም ደግሞ ከኢትዮጵያ መድን ጋር ያለውን ነጥብ የሚያጠብበት ሁኔታ ነበር። ነገር ግን አሁን በቅርቡ ካደረጋቸው ጨዋታዎች ምንም ጨዋታ ማሸነፍ ያልቻለበትን ሁኔታ እንመለከታለን። ሲዳማ ቡና አርባ ስድስት ነጥብ በመሰብሰብ አራተኛ፣ መቻል እንግዲህ አርባ ሦስት ነጥብ በመሰብሰብ አምስተኛ፣ ሀዲያ ሆሳዕና። በጎል ተበልጦ 43 ነጥብ በመሰብሰብ ማለት ስድስተኛ ወላይታ ዲቻ 42 ነጥብ በመሰብሰብ ሰባተኛ ቅዱስ ጊዮርጊስ 40 ነጥብ በመሰብሰብ ስምንተኛ ኢትዮጵያ ንግድ ባንክ 39 ነጥብ በመሰብሰብ ዘጠነኛ ሐዋሳ ከተማ 38 ነጥብ በመሰብሰብ አስረኛ ፋሲል ከተማ 37 ነጥብ በመሰብሰብ አስራ አንደኛ ድሬዳዋ ከተማ 36 ነጥብ በመሰብሰብ 12ኛ አርባ ምንጭ ከተማ 36 ነጥብ በመሰብሰብ 13ኛ ኢትዮ ኤሌክትሪክ 34 ነጥብ በመሰብሰብ 14ኛ መቀሌ ሰባን ደርታ 33 ነጥብ በመሰብሰብ 15ኛ አዳማ ከተማ 29 ነጥብ በመሰብሰብ 16ኛ ሱል ሺሪ 22 ነጥብ በመሰብሰብ አስራ ሰባተኛ ሁሉ አሉ አዲግራት ዩኒቨርሲቲ ቀድሞ መውረዱን ያረጋገጠው ማለት ነው። አስራ አምስት ነጥብ በመሰብሰብ አስራ ስምንተኛ ደረጃ ላይ የተቀመጠ ክለብ ሆኗል ማለት ነው። እንግዲህ በዘንድሮ ዓመት አራት ክለቦች ወደ ታችኛው ሊግ እንደሚወርዱ ይታወቃል ማለት ነው። እንግዲህ ከታች ሊግ ደግሞ አርሲ ነገሌ እና ሸገር ከተማ እንግዲህ ቀድመው ወደ ፕሪሚየር ሊጉ መቀላቀላቸውን እያረጋገጡ ክለቦች ናቸው ማለት ነው። እንግዲህ በዘንድሮ ዓመት አራት ክለቦች ወደ ታችኛው ሊግ ይወርዳሉ ማለት ነው። እንግዲህ ሶስቱም የትግራይ ክለቦች የመውረድ ስጋት ውስጥ ይገኛሉ። እንግዲህ ማንስ ይወርዳል፣ ማንስ ይተርፋል፣ ማንስ ሻምፒዮን ይሆናል የሚለው እንግዲህ በጉጉት ቀጣይ አምስት ጨዋታዎች ላይ ምላሽ የምናገኝ ይሆናል ማለት ነው። እንግዲህ ሰላሳ ሁለተኛ ሳምንት ጨዋታ ሮብ ማለት ነው ነገ ወደ ጨዋታ ሲመለስ ኢትዮጵያ መድንን ከሲዳማ ቡና የሚያገናኘው ጨዋታ ይጠበቃል ማለት ነው። ይህ ጨዋታ ዘጠኝ ሰዓት ላይ ነገ የሚደረግ መራግብር ሲሆን ሌላው ባህር ዳር ከተማን ከአርባ ምንጭ የሚያገናኘው ጨዋታ ደግሞ ምሽት አስራ ሁለት ላይ አስራ ሁለት ሰዓት ላይ ሲደረግ ውድድሩ ሐሙስም ሲቀጥል አዳማ ከተማን ካዲ ያውሳና ጠዋት ሶስት ሰዓት ተኩል ወልዋሉ አዲግራት ዩኒቨርሲቲን ከኢትዮጵያ ቡና ዘጠኝ ሰዓት ላይ እንዲሁም ደግሞ ምሽት 12 ሰዓት ላይ ወላይታ ዲቻን ከኢትዮ ኤሌክትሪክ የሚያገናኘው ጨዋታ ይጠበቃል ማለት ነው። እንግዲህ ውድድሩ አርብም ሲቀጥል ዘጠኝ ሰዓት ላይ ሱል ሽሬን ከቅዱስ ጊዮርጊስ የሚያገናኘው መራ ግብርም ሲጠበቅ ሌላው ኢትዮጵያ ንግድ ባንክን ከድሬዲዋ ከተማ አርብ 12 ሰዓት ላይ የሚደረግ ሲሆን ቅዳሜ መቻል ከሀዋሳ ከተማ ዘጠኝ ሰዓት ላይ እንዲሁም ደግሞ የሳምንቱ መጨረሻ ጨዋታ መቀሌ ሰባንደር ታን ከፋሲል ከተማ መሽት 12 ሰዓት ላይ በሚያደርጉት ጨዋታ 32ተኛ ሳምንት የሚጠናቀቀ ይሆናል ማለት ነው። እንግዲህ ኮከብ ጎል አስቆጣሪዎችን ስንመለከት አሊ ሱሊማን ከሐዋሳ 14 ጎሎችን በማስቆጠር ኮከብ ጎል አስቆጣሪ የሆነ እየመራ የሚገኝ ተጫዋች ነው። ጌታ ነከበደ ከፋሲል ከተማ 12፣ ሐመድ ሁሴን ከአርባ ምንጭ ከተማ 11፣ ሽመልስ በቀለ ከመቻል 11፣ ያሬድ ብርሃኑ ከመቀሌ አስር ጎሎችን በማስቆጠር እንዲሁም ደግሞ የቡናው አንተነ ተፈራም አስር ጎሎችን መሐመድ አበራ የኢትዮጵያ መድሩም አስር ጎሎችን በማስቆጠር እንግዲህ ኮከብ ጎል አስቆጣሪነቱን እየመሩ የሚገኙ ተጫዋቾች ናቸው ማለት ነው እንግዲህ የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ በተለይም ወደ ታች የሚወርዱ አራት ቡድኖችን ለመለየት እና እንዲሁም ደግሞ ሻምፒዮን የሚሆኑን ቡድን ለመለየት እየተደረገ ባለው ጨዋታዎች እንግዲህ ከፍተኛ የሆነ የዳኝነት ስህተቶችንም እየተመለከትን እንገኛለን ማለት ነው። እነዚህ ስህተቶች ደግሞ በአንዳንድ ክለቦች ከፍተኛ የሆነ ቅሬታን እያስነሱ የሚገኙበትን ሁኔታ እየተመለከትን እንገኛለን ማለት ነው። እነዚህ የዳኝነት ችግሮች ደግሞ እግር ኳሳችን ወደ ታች እንዲያሽቆለቁል አሁንም እንቅፋት እየሆኑ ይገኛሉ ማለት ነው። እንግዲህ የሚመለከተው አካል በተለይም አሁን ላይ ውድድሩ የመጨረሻ ደረጃ መድረሱን ተከትሎ ጥሩ የሆነ የዳኝነት ስርዓት እንዲኖር ለዳኞች አግባብ የሆነ ምክርና ስልጠና ሊሰጥ ይገባል ማለት እፈልጋለሁ። እንግዲህ የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ በተለይም ሶስቱ ጨዋታዎች ማለት ነው ወደ መዲና አዲስ አበባ መጥተው ይጠናቀቃሉ ተብሎ አዲስ አበባ ላይ የሚገኘው በተለይም የቡና ቅዱስ ጊዮርጊስ እንዲሁም ደግሞ የሌላ ክለቡ ደጋፊዎች በእጉት ቢጠብቁም አሁንም ይህዋ ሽታ ሆኖ የቀረበትን ሁኔታ እየተመለከትን እንገኛለን ማለት ነው። ይህ ደግሞ በተለይም እግር ኳሳችንን እያቀጨጨ የሚገኝበትን ሁኔታ እንመለከታለን። በተለይም በራሳቸው ፋይናንስ የሚንቀሳቀሱ ክለቦችንም ካዝናቸውን እያራቆጠ ያለበትን ሁኔታ እንመለከታለን ማለት ነው። ይህም የሆነበት ምክንያት ስንመለከት እንግዲህ በተለይም የመዲናይቱ ክለቦች በርካታ ደጋፊ ያላቸው መዲናዋ ላይ ከመሆኑ አንጻር ከደጋፊዎች የሚያገኙትን የሜዳ ገቢ እንዳያገኙ እንቅፋት የሆነበትን ሁኔታ እንመለከታለን። ይህ ደግሞ ከፍተኛ ለሆነ የፋይናንስ ቀውስ ውስጥ እንዲገቡ እያደረገ ያለውን ሁኔታም እየተመለከትን እንገኛለን ማለት ነው። ሌላው የዲስቲቪ ስርጭት ደግሞ በጨዋታዎች አለመኖር ዳኞችም ሆነ ሌላም ስህተቶች እንደፈለጉ የሚፈጽሙበትን ሁኔታም እየተመለከትን እንገኛለን። ለወደፊቱም ቢሆን ሌላው ቢቀር ዲስቲቪ እንኳ ባይነር በሀገር ውስጥ ያሉ ሚዲያዎች የሚዲያ ሽፋን ሰጠው ጨዋታዎች በቀጥታ የሚተላለፉበት በሶሻል ሚዲያ እንደሚተላለፍ ይታወቃል፣ በፌስቡክ ሆኖም ግን ከፌስቡክ በተሻለ ሁኔታ በሀገራችን የሚዲያ አመራጮች የሚተላለፍበት ሁኔታ ለወደፊቱ ቢመቻች እየተሻለ የሚሆንበት ሁኔታ ሊኖር ይችላል ማለት ነው።